አመሰግናለሁ ኃይለ ኢየሱስ፣ ቀደም ሲል በሰማነው ዜና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አብረው ውይይት ያደረጉባቸው ናቸው። እንግዲህ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር የተገኙበት ጉባኤ ላይ ነው። አሁንም እኛ የተገኘ ነው። በዚህ ጉባኤ በዋናነት ከሶስት ዓመታት በፊት የዓለም አቀፉ የአቶሚክ ኃይል ኤጀንሲ በአፍሪካ ያለውን የካንሰር ሕክምናን በተመለከተ የጀመረው ነው። የዛን ጊዜ የነበረው የተነሳ ከዛ ጀምሮ እስካሁን ድረስ የተሰሩ ስራዎች ምን ናቸው የሚለውን የሚቀኝ ጉባኤ ነው በዛሬው ዕለት የተጀመረው። ዋና አላማው ይህ በአፍሪካ ያለው የካንሰር ህክምና ምን ደረጃ ላይ ይገኛል፣ ከዛ በኋላ ደግሞ ምን ስራዎች መሰራት አለባቸው፣ አሁን ያለው በአፍሪካ ያለው የካንሰር ህክምና ችግርስ ምን ይመስላል የሚሉና ተያያዥ ጉዳዮች ከተለዩ በኋላ ነው የዛሬ ሶስት ዓመት ወደ ስራ የተገባው። የዛሬው ፎረምም ባለፉት ሶስት ዓመታት ምን ምን ስራዎች ተሰሩ የሚለው የተቃኘበት ነው። በአፍሪካ ያለው የካንሰር ህክምና ደረጃ አሁንም ቢሆን በዓለም አቀፉ የአቶሚክ ኃይል ኤጀንሲ ሪፖርት መሰረት ፍላጎቶች ያሉበት ከሰባ በመቶ በላይ የሚሆኑ ተደራሽ ያልሆነበት አሁንም ቢሆን ያልተፈቱ ችግሮች ያሉበት ዘርፍ ነው፣ ይህ የጤና ዘርፍ በኢትዮጵያ ደግሞ ልዩ ችግሮች አሉበት። እስካሁን ባለው ደረጃ በየዓመቱ 80 ሺ የሚሆኑ ሰዎች በዚህ ችግር ጋር የተያዘ እንዳለባቸው ከዛ ባለፈ ደግሞ ለህክምናም ደግሞ ቀጠሮ ካስያዙ በኋላ 15 በመቶ የሚሆኑት ከቀጠሯቸው በፊት ህይወታቸው እንደሚያልፍ በዓለም አቀፍ ደረጃ ከሚመደበው ገንዘብም ደግሞ በአጠቃላይ በአፍሪካ ደረጃ ተደራሽ የሚሆነው መጠኑ አነስተኛ መሆኑ እና ሌሎች መረጃዎቹ የዚህ ችግር ምን ያክል እንደሆነ የሚያሳዩ ናቸው። ሌላም በአፍሪካ የሚነሳ ችግር አለው። በአጠቃላይ በኤችአይቪ እና በወባ ከሚሞቱ ሰዎች ድምሩ ከዚህ በካንሰር የሚሞቱት የሚበልጥ ይሆናል። ስለዚህ ምን ያክል ችግሩ እንዳለ የሚያሳይ ነው። ይህንን ችግር ለመፍታት ነው ባለፉት ሶስት አመታት ሲሰራ የቆየው። በስራው ምን ውጤት ተገኘ በሚለው ውስጥም የቀረቡ ሪፖርቶች አሉ። ገንዘብን በተመለከተ ዘጠና ሚሊዮን ዩሮ የሚሆን ገንዘብ ተሰባስቧል። ስለዚህ ወደየ ሀገራቱ ተለቀው ሀገራቱ ደግሞ ስራዎች እንዲሰሩ ይደረጋል ማለት ነው። በዚህ ጉዳይ ላይ የመክፈቻ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ ኢትዮጵያ ይህንን ችግር ለመፍታት ዘላቂ የሆነ መፍትሄ ለመስጠትም ሰፋፊ ስራዎች እየሰራች መሆኗን አንስተዋል። ለአብነት የሚጠቀሱ ስራዎች አሉ። በጤና ኤክስቴንሽንና በሌሎችም ዘርፎች ባለፉት ሰላሳ አመታት ታሪክ ቀያሪ ሊባል የሚችሉ ስራዎች ተሰርተዋል። ይህንን ደግሞ የካንሰር ሕክምናን በተመለከተ ደግሞ በተለያዩ ክልሎች ተደራሽነቱን ለማስፋት በተለይም ደግሞ በከተሞች አካባቢ ብቻ ሳይሆን በጣም ጫፍ በሆኑ ጠረፋማ አካባቢዎችም ሕክምናውን ለማድረስ ስራዎች መሰራታቸውን አንስተዋል። ከዚህ ጋር በተያያዘ በተለይ ደግሞ የቴክኖሎጂ ጉዳይ የሚነሳ ነው። ስለዚህ ይህ ራዲዮ ቴራፒ ይህንን ሕክምና ለማድረግ የሚያስችል ነው። ይህ በኢትዮጵያ ያለውን ተደራሽነት ለማስፋት ሰፋፊ ስራዎች መሰራታቸውን እስካሁን ባለውም የዚህን የጤናን ጉዳይ በአጠቃላይ ከማድረስ ባለፈም የመብት ጉዳይ እያንዳንዱ ዜጎችም ሊጠቀሙበት የሚገባ የሕዝብ መብት ጉዳይ ለማድረግ እየተሰራ መሆኑን በመክፈቻ ንግግራቸው አንስተዋል። የጤና ሚኒስትሯ ዶክተር መቅደስ ዳባም እንዲሁ በኢትዮጵያ በአምስት ክልሎች ራዲዮ ቴራፒ የሚሰጥ አገልግሎት ለማድረግ እየተሰራ መሆኑን፣ 25 ሚሊዮን ዩሮም ለዚህ ዘርፍ ወጪ መደረጉንም እንዲሁ አንስተዋል። ስለዚህ በአጠቃላይ እንደ ሀገር ያለውን ነገር ለማስፋት ስራዎች ተሰርተዋል። ነገር ግን አሁንም ቢሆን ደግሞ ሰፋፊ ስራዎች መስራት እንዳለባቸው በኢትዮጵያ ብቻ ሳይሆን በአፍሪካም ደረጃ ሰፋፊ ስራዎች መስራት እንዳለባቸው የዓለም አቀፉ የአቶሚክ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ተናግረዋል። በእርሳቸው ንግግር ውስጥ የተካተተው በአፍሪካ በልዩነት የተለዩ ሰባት ሀገራት አሉ፣ በልዩነት እየተሰራባቸው ይገኛል። ነገር ግን በሁሉም ሀገራት ኢትዮጵያን ጨምሮ ጅምሮች አሉ፣ ሰፋፊ ስራዎች ግን ይጠበቁብናል የሚል በሪፖርታቸው እንዲሁ ንግግር አድርጓል። ስለዚህ በዚህ በአዲስ አበባ ለሁለት ቀናት የሚቆየው ጉባኤ በዋናነት የ የአፍሪካን ተሞክሮች የሚያነሳ የተሰሩ ስራዎችን በአብነት የሚጠቅስ በቀጣይ ደግሞ አመታት ምን ምን ስራዎች መሰራት አለባቸው በሚል በተለይም ደግሞ ቴክኖሎጂን በብዛት በሚፈልገው በዚህ የጨረራ ሕክምና ውስጥ ምን ምን ስራዎች መሰራት እንዳለባቸው ነው። ልዩ ተሞክሮችም የሚነሱበት እንደሆነ ይጠበቃል። ስለዚህ የኤፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚሁ በንግግራቸው ማጠቃለያ ላይ ያነሱት እንደ አፍሪካ ልንተባበር ይገባል። በአፍሪካ ደረጃ በኢትዮጵያ ደረጃ እየተሰሩ ያሉ ስራዎች አበረታች ስራዎች ሰዎች አሉ። ነገር ግን ከስራዎቻችን ጀርባ አሁንም ቢሆን ያደረስንላቸው ህጻናት አሁንም ቢሆን በችግርና በገቢ ማነስና በሌሎችም የአማራጮች እጦት ሕይወታቸው የሚያልፍ እናቶች ሌሎችም አሉ። ስለዚህ ለነዚህ የተቀናጀ ስራን በመስራት በኩልም እንዲሁ ጥሪ አቅርበዋል። ጥሪያቸው ለዚህ ለተሰበሰቡት የአህጉሩ ሀገራት ብቻ ሳይሆን በዓለም አቀፍ ደረጃ ላሉ ሌሎችም ለጋሾችም ተቋማትም እንዲሁ ጥሪ አቅርቧል። በተለይም ደግሞ ዓለም አቀፉን የአቶሚክ ኃይል ኤጀንሲን ግን አመስግነዋል። ለተሰራው ስራና ለተሰጠው አመራርም እንዲሁ ምስጋናቸውን አቅርቧል። ወደ አዲስ አበባ ወደ አፍሪካ የእቅዶች የልማቶች ተምሳሌት ወደሆነችው ከተማም እንኳን ደህና መጣችሁ ብለዋል። ስለዚህ ጉባኤ ለሁለት ቀናት በአዲስ አበባ የሚደረግ ይሆናል። የመክፈቻ ሀሳቦች እነዚህን ይመስላሉ። ኃይለ ኢየሱስ